ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ እህት ወንድሞች እንደምናላችሁ ልኝ እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ በዚት ይበልልኝ ማለት ነው። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ እቅብ እያለሁ እስከ መጨረሻው እንደምትከታተሉኝ አልጠራጠረም። የማታቆኝ ካላችሁ ሰይዶ ርቁ ባላለሁ ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሽር ማድረጋችሁ እንዳትረሱ፣ ማለት ነው። የዛሬው ትምህርት የሸንኮራ አገዳ ጭማቂ ማለት ነው፣ ለጤና የሚሰጠውን ጥቅምና ያለን ማለት ነው የሸንኮራ ጭማቂ በንጥረ ምግቦችና በተፈጥሮ ውህዶች የበለጸገ በመሆኑ ምክንያት የተለያዩ የጤና ጥቅሞችን ይሰጣል ማለት ነው። የጤና ጥቅሞቹን ስናይ ለጤና ጠቃሚ የሆኑ አንዳንድ ቁልፍ የጤና ጥቅሞችን እናያለን። አንደኛው ምንድን ነው? ኃይልን በፍጥነት ማጎልበት ነው። የሸንኮራ አገዳ እንግዲህ አንደኛ ደረጃ የምንለው ኃይልን በፍጥነት ማጎልበት ነው። የሸንኮራ አገዳ ጭማቂ በተፈጥሮ ስኳር ማለት ነው የበለጸገ ሲሆን በዋነኛነት ሱኩሮስ የተባለውን ይዟል። ይህም የኃይል መጠናችን በፍጥነት እንዲጨምር ያደርጋል ማለት ነው። ብዙ ጊዜ ድካምን ለመከላከል እና ኃይል መጠን ለመጨመር ይውላል ማለት ነው። ሁለተኛው እርጥበት ነው። ከፍተኛ የውሃ መጠን ስላለው የሸንኮራ አገዳ ጭማቂ እጅግ በጣም ጥሩ የፈሳሽ ምንጭ መጠጥ ነው። በተለይ በሞቃታማ አየር ጸባይ ውስጥ ድርቀትን ወይንም የፈሳሽ እጥረትን ለመከላከል ይረዳል ማለት ነው። ኦኬ እርጥበትን እኔ ከፍተኛ የውሃ መጠን ስላለው የሸንኮራ አገዳ ጭማቂ እጅግ በጣም ጥሩ የፈሳሽ ምንጭ መጠጥ ነው። በተለይ በሞቃታማ አየር ጸባይ ውስጥ ድርቀትን ወይም ፈሳሽን የፈሳሽ እጥረትን ለመከላከል ጠቃሚ ነው ብሎናል፣ ማለት ነው። ሁለተኛው ሶስተኛውን ስናይ በአንቲኦክሲደንት የበለጸገ ነው። የሸንኮራ አገዳ ጭማቂ እንደ ፍላኖይድ እና ፎሊክ ያሉ አንቲኦክሲደንት ንጥረ ነገሮች ውህዶችን ይዟል ማለት ነው። እነዚህ ንጥረ ነገሮች ኦክሲዳቲቭ ስትሪስን ለመዋጋት ኢንፋሎሜሽን ለመቀነስና የተለያዩ በሽታዎች ለመከላከል ይረዳል ይለናል። አሁን የምንሄደው ወደ ተራ ቁጥር አራት ነው። የጉልበት ጤናን የጉልበት ጤናን ይደግፋል ምን ማለት ነው? እሱን እኔው የሸንኮራ አገዳ ጭማቂ በባህላዊ መንገድ ከጉልበት ከጉልበት ጋር የተያያዙ ችግሮች መፍትሄ ወይንም መድኃኒት ሆኖ ያገለግላል ማለት ነው። ተመልከቱ፣ የማይገባበት ነገር የለም። ሸንኮራ ሸንኮራ። አምስተኛው ስናይ የምግብ መፈጨትን ይረዳል። ምን ለማለት ነው? በሸንኮራ አገዳ ጭማቂ ውስጥ የሚገኙ ኢንዛይሞች የምግብ መፈጨትንና የምግብ የምግብ ችግሮችን ለማስታገስ ይረዳል። በተጨማሪም የሆድ ድርቀትን ለማስታገስ ምንድነው እሱ፣ በተጨማሪ የሆድ ድርቀትን ለማስታገስ ሊረዳ ይችላል ማለት ነው። ስድስተኛውን ስናይ በሽታ የመከላከል አቅምን ይጨምራል። በሽታ የመከላከል አቅምን ይጨምራል። እሱ ምንድ ነው በሸንኮራ አገዳ ጭማቂ ውስጥ የሚገኙ ቪታሚን ሲ እና ሌሎች አንቲኦክሲደንት አንቲኦክሲዴ ኦክሲዳን ትስ ማለት ነው። የሰውነት በሽታ የመከላከል ስርዓትን በማጠናከር ሰውነታቸውን በሽታውን በሽታዎችን እና ኢንፌክሽኖችን ማለት ነው የመቋቋም አቅምን እንዲያዳብር ይረዳል ማለት ነው። እንዲያዳብሩ ይረዳል። ሰባተኛውን ነው ምናየው የቆዳ ጤንነትን ያሻሸላል። አዘውትሮ የሸንኮራ አገዳ ጭማቂ አዘውትረን መጠቀም ጤናማ ቆዳ እንዲኖረን ያደርጋል ማለት ነው። አንቲኦክሲደንቶች ቪታሚንና የማዕድናት የቆዳ ኢንፌክሽኖችን ለመዋጋት ብጉርን ለመቀነስና ጤናማ የሆነ አንጸባራቂ ቆዳ እንዲኖረን ይረዳል ማለት ነው። ስለዚህ በጣም ብዙ ጥቅም አለው ማለት ነው። ስምንተኛው ጋር ስንሄድ ኩላሊት ጤና ኩላሊትና ጤና እንዴት ናችሁ? የሸንኮራ አገዳ ጭማቂ በዳይዩሬቲክ ባህሪው ምክንያት ትክክለኛ የሽንት ፍሰትን በማረጋገጥ እና የሽንት ቱቦ ኢንፌክሽንን በመከላከል የኩላሊት ጤንነትን ለመጠበቅ ይረዳል። ያው እንግዲህ ብዙ ቦታ ነው የሚገባው። ዘጠነኛውንን የጥርስ ጤንነትን ይደግፋል። የሸንኮራ አገዳ ጭማቂ እንደ ካልሽየምና ፎስፎረስ ያሉ ማዕድናት በውስጡ የያዘ ሲሆን ይህም የጥርስ ጥንካሬና ዘላቂነት ለመጠበቅ እንዲሁም የጥርስ መበስበስን ለመከላከል ይረዳል ማለት ነው። ኦኬ፣ አስረኛው መጥፎ ኮሌስትሮልን ይቀንሳል። አንዳንድ ጥናቶች እንደሚያመለክቱት የሸንኮራ አገዳ ጭማቂ መጥፎ የኮሌስትሮል መጠን ኤልዲኤል እና ትራይግላይ ሰራይዲን ለመቀነስ እንዲሁም የልብና የደም ቧንቧጤነትን ለማጎልበት ወይንም ለማሻሻል ይረዳል ማለት ነው። አስራ አንደኛው ጸረ ካንሰር ባህሪ። በሸንኮራ አገዳ ጭማቂ ውስጥ የሚገኙ አንቲ ኦክሲደንቶችና ፍላቮይዶች ጸረ ካንሰር ባህሪ ሊኖራቸው እንደሚችል የተደረጉ ጥናቶች ያመለክታል። ይህ ደግሞ በአንዳንድ የካንሰር አይነቶች የመያዝ ወይንም የመጋለጥ እድልን ይቀንሳል። አስራ ሁለተኛው ነምነ የስኳር በሽታን ለመቆጣጠር ይረዳል ይለናል። አስራ ሁለተኛው ምንም እንኳን ጣፋጭ ቢሆንም የሸንኮራ አገዳ ጭማቂ ዝቅተኛ የግላይ ሴሚክ ኢንደክስ ያለው ሲሆን ይህም ከተጣራ ስኳር ጋር ሲነጻጸር በደም ውስጥ ያለው የስኳር መጠን በአግባቡ ለመቆጣጠር የተሻለ አማራጭ እንዲሆን አድርጎታል ማለት ነው። ስለዚህ እስከ መጨረሻው ከተከታተላችሁ ለማንኛውም ተጠቃሚ ትሆናላችሁ ማለት ነው። እሺ፣ ሌላው የምናየው ማለት ነው ስለ ቃሪያ ነው። ቃሪያ በጣም እንግዲህ ተወዳጅ ነው። ቃሪያ በብዙ ምግቦች ውስጥ ተወዳጅ ግብአት ብቻ ሳይሆን በአይነታቸው ልዩ በሆነው ንጥረ ነገሮች እና ባዮ አክቲቭ ውዶች ምክንያት በርካታ የጤና ጥቅሞች አሉት። የቃሪያ የጤና ጥቅሞችን እኔ ለጤና ጠቃሚ የሆኑ አንዳንድ ቁልፍ ነጥቦች ከእናያለን ማለት ነው። አንደኛ፣ በንጥረ ነገሮች የበለጸገ ነው ማለት ነው ቪታሚን ሲ በሽታ የመከላከል አቅምን ያሳድጋል፣ የቆዳ ጤንነትን ያበረታታል፣ እንዲሁም እንደ አንቲኦክሲደንት ሆኖ ያገለግላል። ቪታሚን ኤ የኤ ማለት ነው የአይን ጤንነትንና የሰውነት በሽታ የመከላከል አቅምን ይደግፋል ማለት ነው። ቪታሚን ቢ ስድስት ለአእምሮ ተግባር እንዲሁም ለኃይልና ጉልበት ሜታቦሊዝምን ሜታቦሊዝም ጠቃሚ ነው ማለት ነው ፖታሽም የደም ግፊትን ለመቆጣጠር የልብ ጤንነትን ለመደገፍ ይረዳል ማለት ነው። ሁለተኛው ካፕሳይሲን ይዟል። በቃሪያ የማቃጠል ባህሪ የሚሰጠው ካፕሳይሲን ውህዶች ማለት ነው። በርካታ የጤና ጥቅሞች አሉት። ከነዚህም መካከል የህመም ማስታገሻ ና አርትራይትስ የጡንቻ ህመም እና የነርቭ ህመም ለማስታገስ በሚቀቡ ክሬሞች ማለት ውስጥ ጥቅም ላይ ይውላል ማለት ነው ሌላው ጸረ ኢንፋሎመንታሪ ባህሪ በሰውነት ውስጥ ያለው እብጠት ለመቀነስ ሊረዳ ይችላል ማለት ነው ሜታቦሊዝም መጨመር የምናወጣው ሀይል ጉልበት እንዲሁም የፋት ኦክሲዴሽን ሊጨምር ይችላል። ይህም የሰውነት ክብደት ለመቀነስ ይረዳል። የምግብ ፍላጎት መቆጣጠር ካፕሳይሲን የምግብ ፍላጎት ለመቀነስ ይረዳል። ይህም የካሎሪን መጠንን ለመቆጣጠር አስተዋጽኦ ያደርጋል ማለት ነው። ሶስት የልብ ጤንነትን ይደግፋል። ካፕሳይሲን የደም ዝውውርን ለማሻሻል እና የኮሌስትሮል መጠንን ለመቀነስ ይረዳል። ቃሪያ የደም ስሮችንን ዘና እንዲሁ እንዲሉ በማድረግ የደም የደም ግፊቶቻችን እንዲቀንስ ያደርጋል ማለት ነው። የደም ግፊት ላለበት ሰው እንዲቀንስ ያደርጋል ቃሪያ ማለት ነው። እጅግ በጣም ጠቃሚ ነው። ቃሪያ የደም ስሮችን ዘና ኦኬያቸዋለሁ። አራተኛው አንቲ ኦክሲደንት ባህሪ ያለው ቃሪያ ፍላኖይድ እና የፍላኖይድ ና ካሮ ካሮቲኖይድ በተባለ አንቲኦክሲደንቶችና የበለጸገ ሲሆን ይህም ሴሎች በሪ ራዲካልስ ከሚደርስባቸው ጉዳት ይከላከላል። እንዲሁም ስር ለሰደደ በሽታ ያለንን ተጋላጭነት ይቀንሳል ይለናል። የምግብ መፈጨት ስርዓት ጤነኛ ጤናማ ማሻሻያ ካፕ ሳይሲን የምግብ መፈጫ ስርዓትን ያበረታታል ወይንም ያነሳሳል። እንዲሁም ጎጂ ባክቴሪያዎችን በመግደል የጨጓራ ቁስለትን ይከላከላል። የምግብ ምርጫ ኢንዛይሞች እንዲለቀቁ ያበረታታል። የደም ስኳር መጠን ለመቆጣጠር ይረዳል። አንዳንድ ጥናቶች እንደሚያሳዩት ቃሪያ የኢንሱሊን የኢንሱሊን ጥጥር ስኳር መጠ ስኳር መጠን እንዲቀንስ ያደርጋል። ይህም የስኳር ይህም ማለት ነው የስኳር ህመም ላለባቸው ሰዎች ጠቃሚ ነው ማለት ነው። ሰባተኛው ካንሰር የመዋጋት ባህሪ፣ ጥናቶች እንደሚያሳዩት ካፕሳይሲን የካንሰር ህዋሳትን ወይንም ሴሎችን እድገት ይገታል። እንዲሁም በአንዳንድ የካንሰር አይነቶች ላይ አፕቶሲስ የታቀደ የሴሎች ሞት ሊያስከትል ይችላል። ይህም ይሁን እንጂ ተጨማሪ ምርምር መደረግ ያስፈልገዋል ማለት ነው። ስምንተኛው ስሜት ወይም ሙድን ይጨምራል። ቃሪያ መጠቀም ወይንም መመገብ ጭንቀትንና ውጥረትን ለመቀነስ እንዲሁም ሙድ ለማሻሻል የሚረዱት ኢንዶርፊን እና ዶፓሚን ጥሩ ስሜት እንዲፈጠር የሚያደርጉ ሆርሞኖች እንዲለቀቁ ያደርጋል ማለት ነው። ዘጠነኛው የመተንፈሻ አካላት ጤንነታችንን ያሻሽላል። ቃሪያ የማቃጠል ባህሪው ንጥረ የማቃጠል ባህሪው ንፍጥን በማቅጠን የአፍንጫው መደፈንን ያስወግዳል። ይህም በጉንፋን ወይንም በሳይስ ኢንፌክሽን ወቅት ማለት ነው፣ በቀላሉ ለመተንፈስ ይረዳል ማለት ነው። አስረኛው ጸረ ተህዋሲያን ተጽዕኖዎችን እናያለን። ቃሪያ ተፈጥሮዊ ጸረ ተህዋሲያን ባህሪ ስላለው በሰውነት ውስጥ የሚገኙ ጎጂ ባክቴሪያዎችን እና ፈንገሶችን ለመዋጋት ይረዳል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ ማለት ነው። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረህመቱላ ወበረካቱ።